ለተፈጠረው ሁሉ በጣም አዝናለሁ ኃይሉ። ምንም አይደለ። አሁንማ ለመድኩት። በዚህ ስራ ምክንያት የስንቱን ሳቅ ማንጓጠጥና ሪጀክሽን አይቼበታለሁ። በዚህ አይነት የስንቱ ሀሳብ ሀሳብ ብቻ ሆኖ እንደቀረ ሳስብ ግን ከልብ አዝናለሁ። ስጀምር ምን ጊዜም ይሄው ነው፣ ግን አትፍረድባቸው። ከግንዛቤ ጥረቱ ቢያንስ ለስራ እንቅፋት ለመሆን አቅም ያላቸው አይደሉም። እንደውም ዝም ብሎ አዲስ ሐሳብና ፈጠራ ላለመቀበል መቀበል ከሚደረግ ግብ ግብ ነው። እኔ የሥራው ባለቤት ይሳካል ብዬ ከተነሳ፣ እስኪ ከተሳካለት የአቅማችንንም ቢሆን እንርዳው የሚለው መተሳሰብ ምን ውሃ በላው? ምን አቃል ይልቅ እኔ ምን ልረዳ እችላለሁ? ምን ልትረዳኝ ትችላለህ? ግን ምናልባት የገበያ ጥናቱን ለማዘጋጀት የሚያስችል ፎርም ቢጤ አዘጋጅቻለሁ። እሱን ሞልቶ እንዲፈርሙልኝ ብታግባባልኝ፣ ይህም አንድ እርዳታ ነው። ይሄንን እንኳን አንተው እንደጀመርክ ጨርሰው። እኔ ከአንዳቸውም ጋር ኮከብ አይገጥም። ምናልባት ሌላ የምረዳ ነገር ካለ ግን ሌላ ምን ትረዳኛለህ? የአልጋውን ዲዛይን በወረቀት ላይ አይቼዋለሁ ግን የሰራኸው ሳምፕል ነገር የለህም። እኔ እኮ ነገርኳችሁ ያለኝ አዲስ ሀሳብና እንዲሰራ የማየት ከፍተኛ ጉጉት ነው። የቴክኒክ ስራውን የመስራት ችሎታው የለኝም። የሆነ ይሁን ብዬ ለሰራተኛ ከፍዬ አሰርቼ አምርቼ ገበያ ላይ ላቅርበው ነገር ደግሞ የሚያወላዳ ገንዘብ በኪሴ የለም። ግን ምናልባት ሰው በወረቀት ላይና በንግግር ሀሳብን ከመረዳት ይልቅ አንድም ቢሆን የተሰራውን አይቶ የመቀበል አዝማሚያ ነው ያለ እና እኔ ልረዳህ ከቻልኩ በብረታ ብረት ስራ ዲፕሎማ አለኝ። አዬ በዚሁ ሙያም ነው አሁን ተቀጥሬ የምሰራው፣ እንደ የቦታና የገንዘብ ችግር ስላለብኝ እንጂ በግሌ ለመስራትና ትልቅ ደረጃ ላይ መድረስ ነው የምፈልገው። በጣም ጥሩ። ስለዚህ የእጄን ዋጋ ልተባበርህ እና ሳምፕል ለመስሪያ የሚሆን እቃ ብትገዛ ሳምፕሉን ሰርተን ማሳየት ትችላለ። እንዴት እስከ ዛሬ እንዲህ እንኳን የሚለኝ ሰው አጣው! ፈቃደኛ ከሆንክ ማለት ነው። እንዴ ፈቃደኛ ነኝ እንጂ። ጥሩ። በቃ እንደዛ ከሆነ ያለውን የገበያና የእቃ መግዣ ዋጋ አጣርቼ ልንገር። በጣም ደስ ይለኛል፣ ደስ ይለኛል። ስሌቱን እንዳውቅ የአልጋውን ዲዛይን ኮፒ አድርገህ ብትሰጠኝና ከዛ እሱን እንኳን ማድረግ አልችልም። የፈጠራ ሥራዬን የባለቤትነት ማረጋገጫ እስካላገኘው ድረስ እንኳን ኮፒ አድርጌ ልሰጥ ሰዎች ትክ ብሎ እንዲያዩትም አልፈልግም። ይቅርታ ይሄ ኮፒራይት ጉዳይ ነው። ሶሪ ታዲያ የሚያስፈልገውን የብረት አይነትና መጠን በምን አውቃለሁኝ? ችግር ለምን ይነግራለሁኝ። የቴክኒክ ነገር አላውቅም አላልከኝም? እኮ መቁረጥ መበየዱ ነው እንጂ የማላውቀው። ለስንት ሜትር ታጣፊ አልጋ ስንት ሜትር ብረት እንደሚያስፈልግና የብረቱን አይነት አውቃለሁኝ። እሺ፣ የሚያስፈልገውን ዝርዝር አውጣና አብረን ገበያ ሄደን እንገዛለን። ከዛ እያሳየኝ አብረን እንሰራዋለን። እዚህ ላይ ግን ሀሳቤ ገብቶ ከሆነ የፈጠራ ስራዬ እንደ ሳምሶናይት ቦርሳ ማንም ሰው በቀላሉ ይዞት ሊንቀሳቀስ የሚችል አይነት ነው ስለዚህ የሚገዛው የብረት አይነት ለሸክም የከበደ መሆን የለበትም። መቼም ሰውን የሚያክል ነገር የሚያስተኛ ስለሆነ ከጠንካራ ማቴሪያል መሰራት ያለበት ይመስለኛል። ጠንካራ ግን ቀላል አልሙኒየም ነገር ይሁን። ዋጋው ደግሞ ኪስ አይጎዳ። ጥሩ። እስኪ ለማንኛውም ያስኬዳል ወይስ አያስኬድም የሚለውን ለማረጋገጥ ብቻ ሳምፕሉን ባገኘነው እቃ እንስራው። አልሙኒየም መሆኑ የእቃውን ጥራትና ውበት ሊጨምረው ይችላል። በጣም ጥሩ። ታዲያ መቼ ይጀምር? ሌላ ደግሞ ምን ችግር አለ መሰለ፣ ለጊዜው ለጥሬ እቃ መግዣ የሚሆን ብር በእጄ የለም። ታዲያ አንተ ብትገዛውና በኋላ ደግሞ ነው። አይ አይ አይ እኔ እንኳን በሚችለው ልተባበርህ ነው እንጂ ያልኩት አንተን ስፖንሰር ለማድረግ አቅም የለኝም። ገባኝ። በብድር እኮ ነው፣ እኔንም የሚያበድረኝ ሰው ባገኘውና በሰራው ሙባይል ብቻ አንተ ስራውን ስራ ገንዘቡን ከየትም ቢያመጣው አሉ። ጥሩ አንዴ ገብቼበት ግን ረዥም ዓመት አሜሪካ ኖር ያለው ብለሃል። እንዴት ልምህን ሆን ማድረጊያ እንኳን የሚሆን ትንሽ ሳንቲም ሳትይዝ መጣ። አሁን ብነግርህ ለታምነው ከምትችለው በላይ ብርጄ ነው የመጣውት። ታዲያ ግን ስመጣ የጠበቀኝ ወጪ ከአሜሪካ ከመነሳት በፊት ባውቆ ኖሮ እግሬም ባላነሳው ነበር። ቤተሰብ፣ ዘመድ ረዳው ስትል ነበር መሰለኝ። አዎ፣ የኔንም የባለቤቴን የምህረትን ቤተሰቦች ቤት ማደስ፣ ዕቃ መለወጥ፣ እንደገና ደግሞ ምህረትን ረጅም ዓመት አገባሻለሁ ብዬ ስላስጠበቅኳት ምናልባት ካሳ ቢሆናት ብዬ ሰፊ የሰርግ ወጪን አሳልፌአለሁ። ይህ ስራ እንደው ሚሳካ ከሆነ ልሞክር ብዬ፣ ከአሁን በኋላ እዚህ ሀገር ስቆይ ለማወጣው የቤት ኪራይ፣ የምግብ ወጪ እንኳን የሚሆን ገንዘብ የለኝ። የቀረችኝ ለክፉም ለደጉም ትቀመጥ ብዬ የደበኳት የመመለሻ የአውሮፕላን ትኬት መግዣ ብር ብቻ ናት። በጣም ያሳዝናል። የመጣው ይምጣ ብዬ ችኝ ብር ከነከዋት ደግሞ እዚሁ ልመና መግባቴ ነው። ገበሬ ዘሩን አይበላም የሚባል ነገር አለ። ገባ ገበሬ ዘሩን አይበላም ለዘር ብሎ ያስቀመጠውን እህል ህል ከበላው ለሚቀጥለው የምርት ዘመን የሚሆን ጥሪት አይኖረውም ማለት ነው። እኔ እንደሚታየኝ ይሄ ወደ አሜሪካን መመለሻ ብርህ ዘር ነው። እሱን ካጠፋው ጥሩ አይመስለኝም። እኔም ይህን ብዬ ነው ወለ ይሄን ያህል ጊዜ የሀብታሞችን በር ሳንኳኳ የሰነበጥኩት። ይገርማል። አጥቦ ጭቃ። ወይ ሁሉንም ትቶ ወደ አሜሪካ ተመልሶ መሄድ ወይም ደግሞ ለአንዴና ለመጨረሻ ጊዜ እናንተ በተነጋገር ነው መሰረት መሞከር። ያሉኝ ብቸኛ አማራጮች እነኚህ ብቻ ናቸው። ለካስ ከድህነትም የከፋው ድህነት አግኝተው ሲያጡ ነው። ቆይ ቆይ ቆይ አንድ ሚስ ያረከው ስቴፋን ምኑ ይሄኛው፣ እግር ስታጥፍ በዚህ በኩል ነበር የሚያልፈው። እስኪ ሞከረው እንጂ የሚሆን አልመሰለኝም። ሁለቱ የማስደገፊያ ብረቶች ረዝመታቸው እኩል መሆን ነበረበት። ቆይ ቆይ ቆይ፣ አሁን ገባኝ። በዚህ ጋር ማለፍ የነበረባት አያያዥ ቀጭን ብረት አልገባቸው ይሁን አያት። ወረቀት ላይ የት አለች? የያዝኩትን ልጨርስ አንዱ ስንጀምር ስንተው እኮ ምንም ሳንሰራ መዋላችሁ ምንድን ነው የምን ማለት ነው ግቢ ውስጥ የገባብኝ እኔ እኮ ከጥዋት የጀመረ ይሰማኛል ከየት እንደሆነ ነው እንጂ አልገባኝም በገዛ ግቢ ውስጥ የሚሰራው መቻ አወሩ እኔ ነኝ ማዬ በልት ምንድን ነው እሱ በግቢ የሚሰራው አልጋ ነው አልጋ ያሳጣህ አባቴ አምላክ። እኔ ነኝ ጥፋተኛው ማማ ጥፌ አይ አንተ አንተ ዞር በልልች እና ምን ሊሆን ብለህ ነው በገዛ ቤት ያዝኝ የባስጠጋ ሰላሜን የምትነሳኝ? አዝነሻል፣ አላስጠጋሽኝ? በየወሩ የቤት ክራይ እየከፈልኩሽ ነው ምኖር ምን አጎደልኩብሽ ደግሞ በነጻም ልትኖር አምረሃል። ኧረ ቆይ እንዲህ አንድ ጊዜ እንደማመት ለመሆኑ ማንን አስፈቅደህ ነው እንዲህ ጆሮ በሚበጥስ ድምፅ ሰፈሩን እንቅልፍ የምትነሳው ነው። ምን ጣጣ አለው እንዴ? ጣጣ የለውም። ይሄው ያን ጣጣ ኸው። አይደለም እንቅልፍ የኔ ነሳኸኝ። እንደው ግን ምን ነው የምጣብሱት? እኔ ነኝ ማማ፣ ያልጋውን ሳምፕል ካልሰራህልኝ ብዬ አስቸግሬው ነው። ማን ፈቅዶልህ የሚሰራው? እሱ የማሰራው እኔ ደግሞ ማንን ላስፈቅድ? የምታሰራው አንተ የሚሰራው እሱ? አቤት አቤት አቤት! የመስሪያ ቦታው ታዲያ የማን መሆኑ ነው? እዚህ ግቢ ውስጥ ለሚደረገው ማንኛውም ስራ የእኔ ፈቃድ መጠየቅ ያለበት እኔ ስራ አልሰራሁ ይቺን ሳምፕል ለማሳያ እየሰራሁለት ነው። እሱ እንዳለቀ በቃ ይሄ መተዳደሪያ ይሆነኛል ብዬ ጀመርኩት። አይደለም እኮ በማን ቤት ማንን አስፈቀደ? ቆይ ምን ችግር አለው? ጩኸትስ እንደው አንዳች መዓት እንደመጣ ጩዝ ሲል የነበረው ጩኸትስ? በጣም ይቅርታ እማማይ፣ ጥፎርቅ እንዳሉት ማስፈቀድ ነበረብን። ለመሆኑ በማንስ ኤሌክትሪክ ነው ይሄ ሁሉ ብረት የሚጠበሰን? ብዙ እንደማይቆጥር ስለማውቅ ነው በቃ እኔ ነኝ። ቆይ ለጨለጨ የነበረው በነፋስ ነው በውሃ? እሱን አላሰብነውም ነበር በ ቆይ፣ ቢሆንስ የዚህን ቤት ኤሌክትሪክ ዋጋ ማን ነው የሚከፍለው? እኔ አይደለም የምከፍለው። ጎሸኛ ከፋይ የሆነስ እንደሆን ታዲያ ቆጣሪው ከሚችለው በላይ ብረት እየጠበስክ ስታነደው ዝም ብዬ ላይህ ነው? ይሄ የድሮ ቆጣሪ፣ አዲስ አበባ የመብራት ቆጣሪ ገባ ገባ ሲባል የተተከለ ሊበላሽ፣ ጠንካራው በዚህ ዘመን ከየት ተፈልጎ ይገኛል። ወዲያም እናው እጥፋን፣ እዛው ፈልግ አሁን ይሄንን ምናምን ትያችሁን አጣጥፉና ውልቅ በሉልኝ። አንተም ቤትህን ፈልግ። ትናንት ጀምሮ አልጋ አልጋ እያልክ ስጠባጥር የዚህን ያልጋ ጉዳይ ገና ብዙ መዘዝ እንደሚያመጣብኝ እንደሚያመጣብኛው አንተም ባህሩ የዛች የምስኪንና ትህን ውለታ የከፈልኩ እየበሰለኝ እስከ ዛሬ ችያለሁ። ወደምትሄድበት ጥርግ። ምን ደግሞ በስተርጅና ያለችኝን ብቸኛ ሀብቴን እንቅልፍ የለጣ እንዴ! እስኪ ቆይ አንድ ጊዜ እንነጋገር። አይምን ነው የመነጋገሪያው ጊዜም አበቃ እኮ አለቀ። የቤተሰብ ስራ ኃላፊ ዛሬውን ሆኖ ልቀቅ ብዬ ሜዳ ውጥቼ ብጥል መቼም ሞልጅ ያለው ግፉ በእኔ ላይ ባይደርስ በልጅ ልጆቼ ይደርሳል። ቤት አፈላልገህ እንድትወጣ አንድ ወር ሰጥቻለሁ። በቃ እንኳን እዚህ ቤት እዚህ ሀገርም ከአንድ ወር በላይ አቀምጥ። አረ ተባክ፣ ቶቶ ቶቶ፣ ሀገሩ ባዶ እንዳይቀር። ሆሆ እንዴት ያለ ነገር ነው ባካችሁ። በገዛ ጊዜ መከራ ያለ ነው ቷት ባክ ይልቅ ወደ ስራችን። ኖ ኖ ኖ፣ በቃ እቃዎቹን ሰብስብ፣ መኪና ጠራና፣ እኔ እናት ቤት እንሄዳለን። እዛ ቦታውም ሰፊ ነው። ተቆጭም የለብን። እሷኩ የተናገረችን ሁሉ አሁን ትረሰዋለች። እኔ አልድረሰውማ ብልብል ያዝ ያዝ፣ ወረቀቶቹን የሚያሰብስብ ቆይ፣ ቆይ፣ ቆይ አንተ ምንድነው የምታደርገው? እሱ እንደሚለኝ ከሆነ ምንም አይነት ሥራ ብሠራ ደስ አይላትም፣ ትቆጣለች። በአጠቃላይ ሰርቼ መኖር አልቻልኩም ነው የሚለው። እኔም ተኝቼ ማደር አልቻልኩማ። እንግዲህ ይሄ ልጅ ተሸክሞም ተቸግሮም ትምህርቱን ጨርሶ ቁጭ ብሏል። እንዲያው በየሰው ድርጅት እየተቀጠርኩ ጉልበቴን እየቸረቸር ከምኖር የራሴን ሥራ ብሠራ እያለ ነው። መቼም ለሱም ባይሆን ለዛች ህይወቷን ሙሉ ላገለግለችሽ እናቱ ስቲ እሱን ከቁም ነገር ብታደርሽ ለነፍስሽ ይሆንሻል እኔ መቼ ከቁም ነገር አይድረስ አልኩ ይህ ስራ የት ስራ ስራ እኔ ምን አውቃለሁ የት እንደሚሠራ ሌሎቹ የት ነው የሚሠሩት እንዲህ ቤት ያለው በቤቱ ቤት የሌለው ዘመዱ ቤት ዘመድ የሌለውም በየሜዳው ላይ ይሠራል እንግዲህ የሚበጀውን የሚያውቀው እሱ ራሱ ነው እሱማ የተወለድኩ ያደግኩበት ቤት ቤቴ ነው ብዬ ለሙከራ ብሰራ ጭራሽ ከቤት ውጣ አለችኝ ነው የሚለው እንዴት ያለ ጉድ ነው ባካችሁ እሱ ካለኔ ቤት አላየም ወይ ስንት ጥያቄ የሌለበት መሬት አለ እሱን ፈልጎ አይሰራ ምን ሆነሻል ጥፌ እኔ እኮ ለሌላ ብዬ አደለም እንደ ጩኸቱን ሰምተው ቢሆን ምን መዓት መጣ ነው የምትለው ይሄ እኮ የሥራው ባሕሪ ነው። ባህሪው ከፋ እንዴ? ከስራው ደግሞ የልጁ ትቢት ባሰ። እንደው ያገኘውን እንጃ እንጂ ሰው ጤፉ ሆኗል እኮ። ገብሬ መስሎሽ ነው? ልጁ የማይለወጥ ትሑት ሰላምተኛ ነው። ታዲያ እስኪ ቢያስፈቅደኝ ምኑ ይነካል? ደግሞ ይሄ መጀመሪያ ጊዜው እንዳልሆነ አሳምረህ ታውቃለህ። ከዚህ በፊትም ዶሮ አረባለሁ ብሎ እሽ ስልየዋልኩ ደም ግፊቴን ከፍ አርጎት አንተው ነበርክ ሽምግልና የመጣኸው። ልጁ እኮ የማይሞክረው ነገር የለም ከዶሮ ማርባት ተነስተው ዛሬ ቀና ብለው የማያያቸው ስንት ባለጸጎች እናውቃለን። እንዴ ነው ዋቃ። ያኔም ቢሆን ሳያስፈቅደኝ ድንገት አንድ ቀን አራት ነው አምስት ዶሮች ተሸክሞ መጣ። እስቲ ጉዱልይ ብዬ ዝም አልኩ። አውቃለሁ እኔ ከነገ ዛሬ አርዶ ይበላቸዋል ወይም እንደ ባትወልጅኝም እናቴ ነሽ? እንቺ አንዷን ይለኛል ብዬ ስጠብቅ ዶሮቹ እንኳን ቁጥራቸው ሊጎል እየተፈላፈሉ እየተፈላፈሉ በዙና፣ አትክልቶቼ ድምጥማጣቸውን ማጣቸውን አጠፉት። ጭራሽ ለዶሮቹ ቤት ይሆን ብሎ የበሰበሰ ሳጠራ ይዞብኛ ይመጣ። አበድኳ፣ አበድኳ። እንዲያው ዝም ብለሽ ነው እንጂ ዶሮ እንቁላሉ ለአንቺ ይተርፍ ነበር። አይ እንደው ከልብህ ነው ገብሬ። አሁን እነዛ ዶሮች እስካሁን ቢኖሩ ኖሮ የአትክልት ዘር በጊቢ ይተርፍ ነበር። ደግሞ እኮ ያናደደኝ እኔን የጎዳ እየመሰለው እንዲያረደ በልቶ መጨረሱ እስኪ እኔ እሱ ዶሮ ቢበላ የምከፋ ነኝ። አሁን ያለፈው አለፈ፣ ስለ አሁኑ እንነጋገር። ምን አለ ሁለታችሁም የሆነ ነገር ለማድረግ ስታስቡ ቀድማችሁ እኔን ብታማኩኝ። እሱም ይዳፈራል አንቺም አታልፊም፣ ለዳኝነትም አቃታችሁ። ባህሩ በእውነት ታታሪ ልጅ ነው፣ ብዙ ይሞክራል፣ መታገዝ ያለበት ልጅ ነው። አብልቼ አጠጥቼ አሳደኩ ይሄው መውደቂያ እንዳያጣ ብዬ በደህና ብር ላከራየው የምችለውን ቤት ለሱ በርካሽ ሰጠው ከዚህ በላይ ታዲያ ማገዛለ ቢሆንም የእናቱን ውለታ ነው አንተ ደግሞ አስር ጊዜ የእናቱ ውለታ የእናቱ ውለታ ትላለህ የእናቱን ውለታ እኔ ለእናቱ ከፍያለሁ ረሳት ቆጭ እንነጋገር እንዴ በማያገባ ገብተህ በነገር ጠመድከኛ ኧረ ተውኩት በቃ እንዴ እኔ እኮ ስገባ አግኝቼው እንዲሆንኩ ብሎ ቢያጓየኝ ነው እንጂ ምን ቤት ነኝ ደግሞ ደግሞ ከማንም በላይ የምቀርበው የማስብለትም እኔው ነኝ። ክፉ አታርጉኝ። እንደዛ ከሆነ ይቺን የጀመራትን ስራ ይጨርስ፣ ባይሆን ከዛ በኋላ ስለ ድምፁና ስለ መሰለው ነገር እንነጋገራለን። የት አሉ ተናገረችኝ ብለው ወዲያው አይደለም እንዴ? ዛ ገብረታቸውን ሰባስበውና አጠረቃቅመው የወጡት እንደዛ ነው እንዴ ነገሩ? ታዲያስ ሰዎቹ ድሮም ተልኳቸው ሌላ ነው እንጂ ስራማ ቢሆን የኔን ቁጣ ታግሰው በሰሩ። ሰው ቁጣ አይደለም ስንት ነገር ችሎ ነው የሚያልፍለት። ፈንጣ ብትቆጣ እግሯን ጥላው ሄደች አሉ። እኔ ምን ይቀርብኛል እነሱ ቀረባቸው እንጂ። እስኪ ያናግራቸዋለሁ ደግሞ መቼም አንዴ ጀምሬያለሁ። እንደዛ ከሆነ እኔና አንቺ እንደው ወደ ግል ጉዳያችን እንመለሳ እስቲ ደግሞ እኔ እናንተ ምን የግል ጉዳይ አለን? ተይ ተይ፣ ስንት ነገር አውርተን ስንት ዶልተን በምኑ ላይ ተይ፣ ጥፌ ተይ፣ ጥፌ። በጋብቻው ላይ ነዋ። አይ እሱንማ እኮ ቆይ ላስብበት። አይ ላስብበት እያልሽ ብዙ አመት አስጠብቀሽኛል። እኔ ሽማግሌ መልአክ ነኝ እንዴ? እሱማ ያገር ወጉ ነበር እኮ ሽማግሌ ልላክ እና፣ ታዲያ በስተርጅና ጠልፋ የሀገር መሳቂያ ልታረገኝ? በይ በይ፣ እንደው በአሁኑ እሁድ ተዘጋጅ፣ አንድ ሁለት ሰዎችን ይዤ እመጣለሁ። አንተም ትመጣለህ። እኔማ እንዴ? ትቀራለህ እኮ እኔ እኮ ደጋግሜ እነግርህ ያለሁ ይሄ አልጋ በአልጋ ፕሮጀክት ምንም የሚሳካ አይደለም። እሷ ልጅ እየጠበቅሻት አልጋው እንዳትወድቅ። ይኸው በዚህ የተነሳ ቤቱን ልቀቁ ተባለ። ሌላ ቤት እንፈልጋለና። ካሁን በኋላ እዚህ ሀገር ምን ያህል ጊዜ የምንቆይ ሆኖ ነው ሌላ ቤት የምንፈልገው? እሱን እርግጠኛ ያለው መቼ ነው እርግጠኛ የምትሆነው? እስኪ አንቺ እንኳን ብትተይ ምን አለበት። እውነቴን እኮ ነው። ምን እያሰብክ ነው? ለጊዜው እኔ እናት ቤት እንቆያለን ካሁን በኋላ ለቤት ኪራይም ቢሆን ተጨማሪ ወጪ ማውጣት የለብን ነው። እቃ ማጓጓዝ መጀመር ነው። ብረታ ብረቶቹን ይወሰድከው፣ እሱ ንብረቴን የማስቀምጥበት ቦታ አጥቼ ነው። አሁን ግን እኛም ተጠቃለን እንገባለን። አይደረግም። እንግዲህ ወደድሽም ጠላሽም፣ ካሁን በኋላ ያለን አማራጭ እሱ ብቻ። በእጄ ያለው ገንዘብ አልቋል። ምን ምን የተለየ ወጪ አውጥተ ነው ገንዘብ ያለቀው? ይቺ ልጅ ዛሬ ካልጋለም ወድቋ ነው። አረ ቆይ፣ ማለት ስልህ ምን የተለየው ጫጡታ ነው ገንዘብ ያለቃል? የሚበላው የሚሰጣው፣ ለቤት ኪራይ የሚከፈለው ቀላል መሆኑ። እኔም እኔም እኮ ለዚህ ነው ቶሎ እንሂድ የምለው። ብዙ መቆየቱ የበለጠ እጃችንን ያሳጥረዋል። ስንሄድ ለምንዘጋጅበት ድርቆሽና በርበሬም ገንዘብ እናጣለን። እሺ መቼ ነው የምንሄደው? ለጊዜው እኔ ነኝ የምሄደው። አንቺ በኋላ ፕሮስሽን ጨርሰሽ ትከተኛለሽ እስከዛኔ ሁኔታዎችን አመቻችቼ እጠብቃችኋለሁ። እኛ አንሄድም። ትሄዳላችሁ፣ ግን አሁን አይደለም። ማለቴ የእናንተ ፕሮሰስ ራሱ ጊዜ ይወስዳል። ከዚህ ጄ ኢንቪቴሽን ወረቀት እልክላችኋለሁ። እና ደግሜ አሁንም እስከ ልጄ ልጠብቅህ ነው? ምህረት፣ እስካሁን ጠብቀሽ ኛል እንዳዞርክብኝ፣ እስከ መቼ በዚህ ሁኔታ እንደምኖር አልገባኝም። እሺ አንተስ መቼ ነው የምትሄደው? እረ ልጅቷ ጫፍ ላይ ደርሳለች። መልስልኝ እንጂ ምናልሽ? አንተስ መቼን የምትሄደው? አላውቅም። ለምን አታውቅም? ንገረኝ እንጂ እንዴ ለምን አታውቅም? ተባረን የመጣው እስኪ ተይ፣ ምረት፣ አልተውህም። ተይኝ፣ በቃ የአውሮፕላን ትኬት ከፍለዋለሁ። ያልኩትን ብር ነክቼለታለሁ። ገንዘብ ማግኘት አለብኝ። ምን ለመመለሻ ብዬ ያስቀመጥኩትን ብር ብረታ ብረት ገዝቼ የአልጋውን ስራ አስጀምርበታለሁ። አላምነህም። እስኪ ከፊትሽ ይነጥለኝ ብለማል አንዷ ልጄን ይንሳይን፣ ብለህማል። ለምን ዋሽሻለሁ። ይህን ከማድረግ በፊት እኔ ማወቅ አልነበረብኝም? ብሩን ልጠቀምበት ብልሽ ፍቃደኛ ትሆኚ ነበር? ፍጹም አልፈቅድም ነበር። ስለዚህ ለአንቺ መንገር ምን ጥቅም አለው? እኔ ባውቅ ኖሮ አይኔ እያየ ገደል ስትገባ ዝም አልልህም ነበራ። ህልሜን እውን ማድረጌን ገደል እንደ መግባት የምትቆጥር ከሆነ እኔም ተው፣ ብሩን አታጥፋው ብትይኝም ኖሮ አልሰማሽም ነበር። በቁሜን የቀበርከኛ አይሉ። ከአሁን በኋላ ትዳራችን ትዳር ሆኖ እንደማይቀጥል እወቀው

ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ። ፀሐፊዋ መዓዛ ወርቁ ናት።